ከኔ ጋር እንዳትፎክር! ከኔ ጋር እንዳትፎክር፣ እንዳትፎክር ከኔ ጋር ሁለተኛ ሁለተኛ ጊዜ ከኔ ጋር እንዳትፎክር። አቅምህን ፈልገህ ውጭ ማለት አለብህ። ሁለተኛ ከኔ ጋር እንዳትፎክር። ሁለተኛ እግር ያለው ሁለተኛ ከኔ ጋር እንዳትፎክር፣ እንዳትሞክራት። አዎ ሁለተኛ እንዳትሞክራት ከኔ ጋር ማሚ ቅድም እኮ በሁለት መቶ ሺህ እኮ ነው ያሸነፈ። ማሜ ሽሻ ስትለካካ ሰው ምረት ከማን ጋር ነው እያወራ ያለው? ግላፍ ቢሰራ ችግራችሁ ግን የቆየ ነው። እናንተ ሁለታችሁ አንደኛ። ለእኔና ለዲቦራ አንዳንድ ትላልቅ አንበሳት ስጡናላችሁ። ተነጋግራችሁ ነው የገባችሁት በአንበሳ አንዳንድ ትላልቅ አንበሳ ስጡናላችሁ። አሁን አሁን ከኩሽ ወጣችሁ። አሁን ከላይ አልተነጋገርንም። እንደ በአንበሳ እኮ ተነጋገር አልተነጋገር ምን ማለት ነው?

እኔ ቅጣቱን በቃ አምሮ ቅጣቱን ንገራቸው ማሜ አንተ እኮ ከአንተ ጋር አይገባም ማርያም ሶስታችሁም ብዙ ጊዜ ቆይታችኋል ቲክታክ ላይ እንዲ ስለ ጨፈጨፍኩ እኔ ሁለት ዓመት ከመን እኔ እንዳታጠቃለኝ እኔ አልቆየም አራት ወር ወደ ቅጣት ወይ በሶስት እኔ ቲክታክ ሚገባው ዘና ለማለት ነው፣ ስራ አይደለም።

ሁለተኛ ደግሞ ቁጭ ብለሽ ቢልኝ እንጀራ ቢልኝም እንጀራ ምግብ ምግብ ቢል ምግብ ቢል ምግብ ምግብ። ሦስተኛ ደግሞ ጡር ዘፈን ዘለኝ በኦሮምኛም ትግርኛም አማርኛም የአንድ ጌም ያክል አምስት ደቂቃ ይዘላል። በጭንቅላት ጥቆም አለ እግሮ ወደ ላይ አድርጎ እንዳንቴና እንግዲህ ድሮ ቴሌቪዥን ማለት ነው። ሁለተኛ ሁለት ብርጭቆ በርበሬ ሞልተበት። ሶስተኛ ደግሞ አስር አስር ቆንጆ ጃኬት አምጥተህ ቀድልኛለህ። አስር ጃኬት ቆንጆ ቆንጆ ጃኬት አምጥተህ አራተኛ ትልቅ ኦኬ፣ ጨፍሪልኝ በቃ ጨፍሪልኝ፣ አንቺ ጨፍሪልኝ፣ እኔ የምጨፍርበት። አዎ አሁን ምን መረጥ? ከማሜ ምን መረጥ? አራቱን እኔ እቀጣልሀለሁ፣ አራቱንም ቅጣት በኋላ ወደ አንተ ባደርገው ትቀጣለህ ወይ? አደርገዋለሁ። መጀመሪያ ግን ተቀጣ፣ ተቀጣ። መጀመሪያ እቀጣለሁ እኔ። ስቀጣው አንተ ትቀጣለህ ወይ? እቀጣለሁ። አዎ በእውነት በእውነት

ከታይ እንትን እስተን እንዳትወጣ እንዳመጣላ እያልኩ ነው። እንደ በወጣ ባልወጣ ምናገባ። ከፈለኩኝ እጫወታለሁ፣ ከፈለኩኝ ምን ማለት ነው?

አምስት ደቂቃ ይዘላሉ። ለምን ጌሙን ጀምሩት? በአናትህ ይቆማለሁ። ነፍር እንደዛ የሚባል ነገር ትቆማለህ። ከጨረስኩ በኋላ ጌሙን ጀምሯል። እንደዛ የሚባል ነገር ይ ፕሮግ ግባ ለም ፕሮግስ ይገባሉ። ተቀጣሚ ጌሙ ይጀመር፣ አምስት ደቂቃ ደም ጌሙ ሲጀምር በአናት ቆማለሁ፣ ትቀጣለ። ከተቀጣ በኋላ ከጨረሰ አምስት ደቂቃ በኋላ እኔ ደቂቃ ይዘልሃሉ፣ ከዛ በኋላ እንጫወታለን፣ እንቀጥላለን። ሰውዬው ገና ነው ያለው። እዩ አስራ አንድ ነው ያለው ገና ነው ሰዓቱ። ጌም ሳይጀምር ለምን አሁን በአናት ቆማለሁ አልኩ። አ በአናቴ ቆማለሁ። ጌሙን አስጀምሬ በአናቴ ቆማለሁ። አምስት ደቂቃ ጌሙ ሲያልቅ እንወርዳለሁ ማለት ነው። አምራው ልትሄድ ነው አደለ? እናቱ ወልዳዋለች። ያኔ እናቱ ወልዳዋለች